በርካቶች የተሻለ ነገርን ፍለጋና በተዛባ መረጃ አማካኝነት ሕገ ወጥ ስደትን አማራጭ አድርገው ከሀገር ይወጣሉ። ነገር ግን ያሰቡትን ሳያሳኩና ካሰቡት ሳይደርሱ የሚቀሩበት አጋጣሚ ሰፊ ነው። በሀገራችን ኢትዮጵያ በተለያዩ አካባቢዎች የሚኖሩ ዜጎች ለሕገ ወጥ ስደት ተጋላጭ ሲሆኑ በባሌሮቤ ከተማ ተወልዳ ያደገችው ነጻነት ነጋሽም የቤተሰቧን ኑሮ ለመለወጥ አማራጭ ያደረገችው ሕገ ወጥ ስደትን ነበር። ሳላውቅ ነው ማለት ይቻላል። ለምንድነው ነው እኔ ተምሬ ነበረ። ያኔ እናቴ ግን በጣም ችግረኛ ነበር። ይካላ አባት ነው ያሳደገችኝና ጓደኛዬ በማየት ነው የተሰደድኩት። ጓደኛዬ ሳውዲ አረቢያ እንደሄደ የሆነ የተወሰነ ገንዘብ ስትልክ፣ እኔም እሷን በማየት ትምህርቴን አቋርጬ ወደ ስደት ሄድኩኝ። የተሰደድኩበት ሀገር ኩዌት ነበረ። በጣም ፈታኝ አይቼም አላውቀውን ሁላ እና እዚህ ጋር እኔ ችግርን ብዬ ራሴ ላይ ወስኜ ከሀገር የወጣሁትን ችግር እንደ አዲስ ነው ያየሁት ልክ እንደ ነጻነት ሁሉ። ህገ ወጥ ስደትን የመረጡ የአካባቢው ወጣቶችም የመራሩ ስደት ገፈት ቀማሽ ሆነዋል። አንቺ ወደ ስራ ሰው ብትገቢ እንደ ሰው አያስብም። አንቺ ማለት ነው ይሄን ስራ ይላሉ። አንተም ብትሰሪ ጎበዝ የሚል ሰው የለም። በሰው ሀገርና በራስሽ ሀገር ያለሽ ክብር የተለያየ ነው። በሰው ሀገር ተንቀሽ ዝቅ ተደርገሽ ነው የምትታዩ። በሰላም በደስታ መኖር አትሽም። ሁልጊዜ መረጋጋት አይታይብሽም። በሀገርሽ መኖርና በሰው ሀገር መኖር ትልቅ ልዩነት ነው ያለ። ገራገርማ ከመማር ማስተማሩ ሂደት ባለፈ የሚገኙበትን አካባቢ ማህበረሰብ ችግሮች መፍታት የዩኒቨርሲቲዎች ሌላኛው ኃላፊነት ነው። መደ ወላቡ ዩኒቨርሲቲም ያደረገው ይህንኑ ነው። ዩኒቨርሲቲው በአካባቢው የሚስተዋለውን ችግር ለመፍታት ከማህበረሰብ ጋር በቅንጅት ይሰራል። ከስደት ተመላሽ ዜጎች በሀገራቸው መስራትና መለወጥ የሚችሉባቸውን መንገዶች የሚያመላክት ፕሮጀክት ቀርጾ እየተንቀሳቀሰም ይገኛል። የህይወት ክህሎት ስልጠናን በመስጠት አካባቢያቸውን እንዲላመዱና በሀገር ሰርቶ መለወጥን እንዲያዳብሩም በማድ በማድረግ ላይ ይገኛል። ከውጭ የሚመለሱትን እና ለመሄድም የተዘጋጁትን እዚህ አካባቢ ብዙ ችግሮች ሊፈቱ የሚገቡ ችግሮች አሉ። እነኛን ችግሮች ላይ በማደራጀት እና በማሰልጠን እንዴት ወደ ስራ እናስገባለን፣ እንዴት የራሳቸውን ገቢ ማግኘት ይችላሉ የሚል ላይ ፕሮጀክት ቀርጸን መቶ ልጆች ነው እያሰለጠን ያለ ነው አሁን አራት ቀን ተከታታይ በንድፍና በተግባር ነው የምናሳያቸው። እቤት ውስጥ ሲሆን፣ ሁለት ልጆች የሁለት ልጆች እናት ነኝ ይጨንቀኛል ነበር። የዩኒቨርሲቲው እንደዚህ ይህንን ነገር አመቻችተው ወደዚህ ሲያመጡ በጣም ነው ውስጥ ደስተኛ ነው። እኛ እዚህ ጋር መምጣቱ ራሱ እኔ ጋር ትልቅ ምዝጋና ነው። ለምን እኛ በጣም ደስቶኛል። ለምን አሃ እኛ ከብንጎድ የኛ የሚያስቡ ሰው አለ የሚል በጣም ተሰምቶኛል። ዩኒቨርሲቲው ወጣቶች ሰርተው እንዲለወጡና ስራ ፈጣሪ እንዲሆኑ ለማድረግ የተለያዩ የስራ አማራጮችን ያቀርብላቸዋል። በአካባቢው ሊፈቱ የሚችሉ ችግሮች ተለይተው ወጣቶቹ እንዲሰማሩባቸው የሚደረግ ሲሆን ይህም በፍጥነት ወደ ስራ እንዲገቡና ገቢ ማመንጨት እንዲችሉ ያግዛቸዋል። ሕብረተሰብ ውስጥ ያለ ነገር አለ፣ የሆነ ነገር ስስ እንዳስር የሚያደርግሽ ሰው አለ ለምን የሆነ እኔ ወርድ ዘቀብ የሆነ ነገር ስሰራ እንደ ማበረታታት አንቺ ከዛ ተመልሰሽ ይህንን ትሰራያለሽ አንቺ ትላንትና እንዲህ ነበርሽ አይደል? እንደዚህ ወርደሽ ይሉሻል። እንዳንሰራ የሚያደርገን እሱ እሱ ነው እንጂ አገራችን ላይ አገራችን ለምናት ሲጀመር ሰርተን ማግኘት የምንችልበት ነበር። ግን አለማወቃችን ደግሞ ያሰድደናል። አሁን ደግሞ ዩኒቨርስቲ ያመቻቸልን እድል በጣም አሪፍ ነው። እኛ ከሰራን ማለት ነው። ብያፊ ከሰጥለጅ ዮደለገን ነው በሰው ሀገር ሁልጊዜ የተሻለ ነገር ይገኛል የሚለው አስተሳሰብ የተሳሳተ ነው። በሀገራችን ሰርተን የተሻለ ነገርም ማግኘት እንችላለን። እኔ አሁን ላይ በሀገሬ ሰርቼ መለውጥ እንደምችል ተረድቻለሁ። ብያፊ ከሰጥለጅ ደለገን እኔ ከብት መኖ እጥረት አለ። ይሄን ችግር የሚፈታ አንድ ፕሮጀክት፣ ሁለተኛ ደግሞ በብዛት ባህር ዛፍ እዚህ አካባቢ አለ የባህር ዛፍ ዘይት በቀላሉ ገበያ ላይ የሚፈለግ እና በቀላሉ ማምረት የሚቻል ነው። ኦርጋኒክ ኮምፖስት ለማዘጋጀት ያንን አዘጋጅቶ ለአርሶ አደር እየሸጡ ኑሮአቸውና እና ህይወታቸውን የሚያሻሽሉበት ሶስተኛ የፕሮጀክት አካል ነው ማለት ነው። ስለዚህ ለሶስት ተከታታይ አመት ድጋፍ ሰጥተናቸው እያየን ገበያ ትስስር ፈጥረንላቸው እስከ ተጠቃሚ ድረስና አርሶ አደር ድረስ የሚሄድበትን መንገድ ለማመቻቸት ነው። ይሄን የቀረጽ ነው። የአስተሳሰብ ለውጥ ከሌለ ችግሩን መፍታት አይቻልም ብሎ የሚያምነው ዩኒቨርሲቲው በተለያዩ አካባቢዎች በመንቀሳቀስ የግንዛቤ ማስጨበጫ ስራዎችንም ይሰጣል።